ዛሬ ደግሞ የምንመለከተው የእናታችን ወገኖች በአባታቸው የሚለውና ስለዚህ በጣም ትልቅ ነገር አድርጌ ነው እየወሰድኩት ያለሁት። ምክንያቱም ብዙዎቻችን አሁን ተምረናል፣ ፊደል ቆጥረናል ግን ዝምድነን እንባባለን እንጂ ዝምድናችን ወስድ የተረሳ ነው። ትምህርት ቤት ገብተን አስራ ሁለት ዓመት ተምረን ኮሌጅ ዲፕሎማ ተምረን ሜጀር አድርገን እጅግ በጣም በርካታ ትምህርቶች ተምረናል። ግን የእናት የአባት ወገን ወደ ላይም ወደታች ወደ ጎንም መቁጠር የማንችል ብዙዎቻችን ስለሆነ በጣም ፌል ያደረግንበት ስለሆነ እንደ መነሻ ሊሆን የሚችል የዘር ሐረጋችንን ወይም ዝምድናችንን ከማጠናከር ረገድ በወንድማችን በለኛ አለም ካሳ በኩል ከእናታችንና ከአባታት ተጠይቆ የመጣ በእናታችን በኩል እና ከመሳሰሉት የተገኘው መረጃ የእናታችን በአባታችን ወገኖችን በተመለከተ እንደሚከተሉ ለማቅረብ እሞክራለሁ። ከላይ መንገሻ አሉ። መንገሻ አሉ። እዚህ ላይ ስም ሲጻፍ መንሻ፣ መንገሻ አይነት ነገር መንገሻ ይመስለኛል። እናስተካክለዋለን እንደ መነሻ። ከዛ ቀጥሎ ወሰን አሉ። ስለዚህ ወሰን መንገሻ አሉ ማለት ነው። ስለዚህ የወሰን መንገሻ ልጆች ወይም የወሰን ልጆች የሚከተሉት ናቸው። እነዚህም ሁለት ናቸው። የደረሱ ወሰን እና ይማም ወሰን ይባላሉ። የደረሱ ወሰን ልጆች ሐይሉ ደረሱ ይባላሉ። የይማም ወሰን ልጆች ደግሞ ዘለቀ ይማም እና ስላይኑ ይማም የሚባሉ ናቸው። ሁለት ወንድማማቾች ናቸው። የነሱ ልጆች አንደኛው ሁለት አንደኛው ደግሞ ሶስት ልጆች አሏቸው። አሁን ይሄ ዘር ሀረግ ነው የተስፋፋ ወደ ታች አሁን ስንሄድ ሰፊው ነው እየሆነ የሚሄደው ስለዚህ የሐይሉ ደረሶ ልጆችን አሁን የምንመለከታቸው እንግዲህ እንዳየነው ከዚህ የደረሱ ወሰን ልጆች ሐይሉ ደረሱ ነው እዚህ ጋ ያለው አንድ ብቻ ነው ስለዚህ ደረሱ ሐይሉ አራት ልጆች አሏቸው አበጀሁ ሐይሉ አለነ ሐይሉ ደስታ ሐይሉ ደብሬ ሐይሉ ይባላሉ ማለት ነው የልዩ ልጆች ደግሞ የአበጀሁ ሐይሉ ልጆች ቸኮል አበጀው። ቸኮል አበጀው የእኛ አያት ናቸው፣ የእናታችን አባት ናቸው። እናቃቸዋለን። ፎቶ አለኝ፣ ትንሽ ያልተስተካከለ ነ ክራስ ተቆርጦ ነው እንጂ ፎቶ አለኝ። እሱን መለጥፈዋለሁ። ስለዚህ የአበጀሁ ሐይሉ ልጆች ቸኮል አበጀው፣ አየን አበጀው፣ ታሪክ አበጀው፣ ሞኔ አበጀው፣ አለሙ አበጀው፣ የኔዋ አበጀው፣ ምናላ አበጀው፣ ሙሉ አበጀው ይባላል እኔ አሁን ከዚህ ውስጥ ማላቃቸው የሚመስለኝ አለሙ አበጀሁን አቃቸው አይመስለኝም እና ምን አለ አበጀሁን ብቻ ነው ማላቃቸው ሌሎችን አቃቸዋለሁ ማለት ነው እሺ ከዛ ቀጥሎ የምናየው ደግሞ የአበጀሁ ልጆች አሁን ማን ነው ቀጣይ ነው ድምቄ አበጀሁ ዋጋ አበጀሁ አለም አበጀሁ ባዩ አበጆ ይሁን አበጀሁ ይባላሉ። ድንቅ አበጀሁን በደንብ ነበር ማውቃቸው። ዋገን ማውቃቸው ይመስለኛል፣ አለምን ማላውቃቸው ይመስለኛል። ባዩ ይሁን እነዚህ ትዛዩ። ስለዚህ እነዚህ የአበጀሁ ልጆች ናቸው። ወደ አስራ ሶስት ይጠጋሉ። ከዛ ቀጥሎ የአለም የሀይሉ ልጆችን ነው የምንመለከታቸው። ያለነ ኃይሉ ልጆች አጋዥ አለነ፣ አድማስ አለነ፣ ከበዳለነ፣ አረጋለነ ይባላሉ። እነዚህም ማቃቸው ይመስለኛል። አጋዥ አለነ፣ አድማስ አለነ፣ ከበዳለነ፣ አረጋለነ ከበዳለንና አረጋለን ዝማይ እንጂ አጋዥ አለንና አድማስ አለን በደንብ አካቸዋለሁ። የደስታ ኃይሉ ልጆች ደግሞ መኮንን ደስታ፣ መኩሪ ደስታ፣ በሪ ደስታ፣ ንጉሴ ደስታ፣ አምሳል ደስታ ናቸው። እነዚህን በደንብ ነው ማቃቸው። በደንብ አምሳልቃ መኮንን አለኝታችን የሁላችን ኩራታችን ነበሩ። በቅርቡ አመት ወይ ሁለት አመት ሆናቸዋል ህይወታቸው ካለፈ አምሳልቃ መኮንን። እነዚህ ባኮና ወይም በደንብ ይባል አካባቢ የሚኖሩ ናቸው እነዚህ ደስታ ሐይሉ ልጆች ናቸው ማለት ነው። የቸኮል አበጀሁ ልጆች የእኛያት የእናታችን አባት ልጆች ደግሞ አገኝ ቸኮል፣ አረፋ አይኔ ቸኮል፣ ደስታ ቸኮል፣ ተረፈ ቸኮል፣ ቤሌ ቸኮል፣ ንጉሴ ቸኮል፣ ብዙ ቸኮል፣ አስማረ ቸኮል ይባላሉ። ከዛ ቀጥሎ የአገኝ ቸኮል ልጆች የአገኝ ቸኮል ልጆች እንመለከታለን። አገኝ ቸኮል ማለት የእኛ አጎት ማለት ነው። የእናታችን ታላቅ ወንድማ ናቸው። ይህ በነገራችን ላይ አንዱ ላይ የሚያደርገው ባህሪ ማሲንኮ ይጫወታል። ማሲንኮ በራሱ ጥረት ከዘር ከሱ በፊት የለም፣ ግን ማሲንኮ ይጫወታል። እኔም እሱን እያየው የሆነ ነገር እንደዚህ እንጨት መገዝገጅ ጀመረ የነበረ ግን አልገፋሁበትም። ስለዚህ ማሲንቆ ይጫወታል። አገኝ ቸኮል ማለት ነው እና በልጆች በርከት ያሉ ልጆች ባለጸጋ ከመሆኑ አንፃር ከዚያሁን ከዝርዝሩ ስመለከት አንደኛ ይመስለኛል፣ አገኝ ቸኮል። ስለዚህ የአገኝ ቸኮል ልጆች ቄስ ደረሰ አገኝ፣ አይነተው አገኝ፣ ይበሉ አገኝ፣ ቻላቸው አገኝ፣ ካሰች አገኝ፣ ደር ደርነት አገኝ፣ ደርነት አገኝ፣ ደብሬ አገኝ እንግዲህ ስሙ ችግር ካለው ማስተካከል። ደርነት ደርነት አገኝ፣ ደብሬ አገኝ፣ ሙሉ ሰው አገኝ፣ መሰረት አገኝ፣ አሸነፍ አገኝ፣ አምባይ አገኝ፣ እናቴ አገኝ፣ ዘሪቱ አገኝ፣ አበባው አገኝ፣ መድኃኒት አገኝ፣ አይኔጂ አገኝ፣ ረት አገኝ የሚባሉ ልጆች አሏቸው። ስለዚህ ከዚህ ውስጥ ይበሉ አገኝ አብረን እኛ ጋር አብረን ያደግነው እኛ ቤት ነው ያደገው። ከተወሰነ ጊዜ በኋላ ያው እንግዲህ ራሱን ችሎ ሄዷል ሌላ ቦታ። ይበሉ አገኝ ለእኛ ባለውለታችን ነው ለእኔ ጭምር ባለውለታችን ነው። ብዙ ነገር ያገለግለን እና የይበሉ አገኝን ስልክ ቁጥር ማቀበል የሚችል ሰው ወይም ብሰጡኝ ደስ ይለኛል እና ይህንን እንደ ትልቅ ማሳሰቢያ ወስዳችሁ ይበሉ አገኘን ስልክ ብታቀብሉ ደስ ይለኛል። እና በአክብሮት ጠይቃቸዋል ነው ያረፈ አይነት ቸኮል ልጆች ያው የእናታችን ልጆች ማለት ነው። ያው እንግዲህ በአባታችን በኩል የዘረዘሩ ናቸው ናቸው። በድጋሚ ግድ የኛው መዘርዘር ስላለበት መዘርዘር አለብን ማለት ነው። አምሳሉ ካሳ፣ ሰለሞን ካሳ፣ ደምላሽ ካሳ አስረሳሽ ካሳ፣ አረጋ ካሳ፣ ገነት ካሳ፣ ጸጋው ካሳ፣ ልጃለም ካሳ፣ ገደምነሽ ካሳ እንባላለን ማለት ነው። ሌላው የንጉሴ ቸኮል ልጆች የአጎታችን ልጆች ወለላ ንጉሴና አጋሉ ንጉሴ ናቸው። ሁለት ልጆች ናቸው ያሏቸው። ይሄ በነገራችን ላይ በደርግ ዘመን በውትድርና ያው ግዳጅ ስለነበረ ተወስዶ ሞቶ የቀረ አጎታችን ነው እና እጅግ በጣም ጎበዝ እና በታሪክ ከሚታወሳቸው ነገሮች አንዱ ነብር በጦር የገደለ ጀግና ነበረ እና ያ ቆዳ የነብር ቆዳም ለመሸጥ የሆነ ውዝግብ ነበር። አንዱ እኔ እወስዳለሁ እኔ እወስዳለሁ። ዚያን ጊዜ ደግሞ አደን የተከለከለን የሚላለ ሁለ ጅንበር ነበር። አንድ የሆነ ሰው ንጉሥ ቢያስቀሩ ያለን ቆዳ ራሱ ትዚ ላይ ተሻካበ ያለ ሰው እሳቸው እሸጣለሁ ብሎ ወስደው መሰለኝ እንዲ ያስቀሩት የሆነ ውዝግብ ነበረውና ንጉሥ የቸኮል ጀግና አዳኝ ነበረና ነብር በጦር ገሎ ጀብድ የሰራ ወንድማችን ነበር። በደርግ ዘመን በግዳጅ አስገድዶ ወስደ ወተዘሙ በሚቀረው እና ሁለት ልጆች አሉት ማለት ነው። ሌላው የደስታቸው እኮ ልጆች የአክስታችን ልጆች ናቸው። ክቤ የምናየው ማንጠቦሽ ምናየው ካሴ የምናየው ወርቅነህ ምናየው ምትኩ ምናየው ብልጫ ምናየው አለን ምናየው ይቸውን ምናየው ሙሉ ሰው ምናየው እና እነዚህ ናቸው። የደስታ ቸኮል ልጆች። ሌላው ተረፈ ቸኮል የሌላው ጎታችን ነው በእናቴ በኩል። ቦግ የተረፈ፣ ስሌ የተረፈ፣ ደረጀ የተረፈ፣ ደሳለው ተረፈ እና መለሰ ተረፈ የተረፈ ቸኮል ልጆች ናቸው። የቤሌ ቸኮል ልጆች ደግሞ ወይም በላይነት ቸኮል ልጆች ደግሞ ቦጋ አለ ደስታ፣ አላምነ ደስታ፣ ሻሽ ደስታ፣ እናትንሽ ደስታ ናቸው። እነዚህ ቁምዘና አካባቢ የሚኖሩ ናቸው። ከዚያ ቀጥሎ ያለው ደግሞ የምንመለከተው የብዙ ቸኮ ልጆች ሌላ አክስታችና ታልጋነሽ አይኔ፣ አየውሽ አይኔ፣ አስራት አይኔ፣ ጥሩዬ አይኔ፣ ገነት አይኔ ይባላሉ። ያልተጠቀሰ አንድ ወንድ ልጅም ያለ ይመስለኛል። ስሙ ረስቼዋለሁ። ለጥቀሳቸው ሌላው አስማረች ቸኮል ልጆች አለነ ፈቃዱ ስሜነ ፈቃዱ ብርካ ፈቃዱ አዲስ የፈቃዱ ይታይሽ ፈቃዱ ታለም ፈቃዱ ደስታ ፈቃዱ እና አየነው ፈቃዱ ናቸው እነዚህ ሌሎች የአክስታችን ልጆች ናቸው አክስታችን አሁን በህይወት የለችም አስማረች ቸኮል በህይወት የለችም እኔ ታማም፣ አልጠየቋትም ሞታም፣ አልደረስኩም። እነዚህ ልጆች ደግሞ በጣም በጣም የተቀደሱ ብሩክ የሆኑ ልጆች ናቸው፣ ቤተሰብን እና በማገልገል ጭምር የሚታወቁ ናቸው። ስለዚህ ከዚ አንጻር በጣም እንጠይቃለን። ነገር ቤት የሄድኩ ጊዜ ያልጠየቁት ምክንያት አንደኛ ጥልፊያ ነበረ፣ አዲስ አበባ አንድ ጉዳይ አለ ብዬ ያቸው ነው፣ ባለቁ የማይሳካ ጉዳይ ያቸው ወደ ጉዳይ፣ በዚያ ምክንያት ስታደብ ነው። ሁለተኛ አንበላ አንበላ ነው ያለችው ስላሉኝ ነው ያልጠየቁት። እና አዘናም አልቆየው ሳልፈምሳካ ደምተለው ነው ያለፍኩት። እና በዛ ምክንያት ነው የዛል ጊዜ ያልጠየቁት። ስለዚህ አዘና ጉንጃቤ ማነው ነው አዲስ አበባ አንድ ጉዳይ አስቸኳይ ጉዳይ ስለነበረ የማይሳካ ጉዳይ ስለነበረ ብዙ ነገሮችን የሚስ ያደረጉት አጭበርብረው እየበሉት ጭበርብረው እየወሰዱት ጉዳይም ለወሱን አደል እሱ እንመጣበታለሁ። በሱ ምክንያት እጅግ በጣም ብዙ ነገር ነው ሚስ ያደረጉት። በነገራችን ላይ የአየን አበጀሁ ልጆች አለምን አየን፣ ዋሲውን አየን፣ ተኳደድ አየን፣ መደነቅ አየን፣ ታደለ አየን፣ አለምየሁ አየን፣ መለሰ አየን ስለ አየን ይባላሉ። እነዚህ ባኮና የሚኖሩ ናቸው ብዙዎችን አቃቸዋለሁ። ኔ የታሪክ አበጀሁ ልጆች ደግሞ ሁነኛው ታሪክ፣ ያዘው ታሪክ፣ ሃይማኖት ታሪክ ይባላሉ። እነዚህንም አቃቸዋለሁ ከዛ የሞኔ አበጀው ልጆቹ ደግሞ ሞኔ አበጀውን አቃቸዋለው። አንጄ ሞኔ፣ አምሳሉ ሞኔ፣ ዘውዴ ሞኔ፣ አስናቁ ሞኔ ይባላሉ። አለሙ አበጀው ልጆች ደግሞ አረጋ አለሙ፣ ሰውነት አለሙ፣ ወርቅነፍ አለሙ፣ ብልጫ አለሙ፣ ወጋል አለሙ ይባላሉ። እነዚህንም አቃቸዋለሁ። ደጋ ናቸው አብዛኞቹ። ሌላው የየኔው አበጀሁ ልጆች ሞላ ኔው፣ ስለ ኔው፣ እናቴ ኔው፣ ተረፈ ኔው፣ የአረጋል ኔው ይባላሉ። የኔው አበጀሁ አቃቸዋለሁ። ሌላው የመናል አበጀሁ ልጆች ሌሽ ዋሴ፣ አንታነ ዋሴ ይባላሉ። መናል ማቃቸው አይመስለኝ። የሙሉ አበጀሁ ልጆች ቦጌ ሙሉ፣ ሚሊሻ ሙሉ፣ አዲስ ሙሉ፣ ደመላሽ ሙሉ ይባላሉ። የሙሉ አበጀው ሙሉ አበጀውን አውቃቸው አለው። ድንቅ አበጀው ልጆች ደግሞ መለሰ አምኒ፣ ሸታ አምኒ፣ አስረሳ አምኒ ይባላሉ። ድንቅ አበጀውን በደንብ ማቃቸው ወደብ ነበር መቀርባቸው። ሌላ ዋጋ አበጀው ልጆች አስማር ዋጋ፣ እንጂ ዋጋ፣ አልጋ ዋጋ፣ በላይነሽ ዋጋ ይባላሉ። እሳቸውን ማውቃቸው ይመስለኛል በደንብ ክልክል እንግዲህ በዋናነት ይህን በተመለከተ እያንዳንዱ ሰው የራሱን ድርሻ ወስዶ ይህን እንደ መነሻ ያቀረብነው ዝርዝር ወይም የዝምድና የዘር ሀረግ በተመለከተ በደንብ እናጠናክር ብለን ነው አሁን የምናነሳው። ስለዚህ ሁሉም ሰው የራሱን ድርሻ እንዲወጣ ማሳሰብ ፈልጋለሁ። እንግዲህ አባቶቻችን እናቶቻችን እነዚህ አያቶቻችን የምናቃቸው ቅድመ የዘረዘርኳቸው በሙሉ የነበራቸው ግንኙነት የነበራቸው የዘር ማን የነበራቸው ዝምድና ጥንካሬ እውነት ለመናገር ከሕሊና በላይ ነው። አሁን ሳስበው ጠንካራ የሚባል ግንኙነት የነበራቸው በጣም ነው የሚዋደዱት። በጣም አሁን ምን በላው? እሱን አሁን ምን በላው? እኛ የት ነው ያለን? ተማርነ የምንባል ሰዎች የት ላይ ያለን? ለምንድን ነው የዘር ሀረግ መቁጠር ያቃተን? ከአንደኛ ጀምሮ እስካ ኮሌጅ ዲፕሎማ ከፍለንም በመንግስት በምንም ተምረን ብዙ ነገር ሸምድደናል። ለምንድን ነው ይህንን ማድረግ ያቃተን የሚለው ነገር በጣም አጠያያቂ ስለሆነ ይህን በተመለከተ በተቻለ መጠን ነገን ለጥፋለን። በአጭር ጊዜ ውስጥ መረጃውን አጠናክረን፣ ኢንፎርሜሽን ተቀያይረን ይህንን የበለጠ የምናጠናክርበት መንገድ መምጣት መቻል አለበት ብዬ አስባለሁ። ስለዚህ እንደመነሻ ያክል ቀባ እናታችን በአባታችን በኩል የመጡ መረጃዎች እነዚህ ናቸው። ተጠያቂውን ቢሆን ለጊዜው እነዚህ ናቸው። ቀሪ በርካታ የጎደሉ ነገሮች እንደሚሆኑ ትናትና እንዳነሳሁት ትገባ በቀር በጎደለ ነገር ላይ ትችት መሰንዘር ሳይሆን ይህንን መነሻው እንደ ትልቅ ነገር እንደ ግባት መነሻ አድ አፕሬት አድርግት የጎደለን ነገር ለመሙላት መረባር መቻል አለብን። ብዙ ሰዎች አለን እኮ በቃ ስለማይነት ተዋውቅ ነው ፌስቡክ ላይ ከጓደኛ ምናምን ምናምን አለን። አሁን ይህ ነገር መረጃ ለማሰባሰብ ቁም ነገር ሲመጣ ወደኋላ የምትሉ ከሆነ በጣም አገባብ አይደለም። ስለዚህ በእኔ በኩል ምንም እንኳ ይዘገየ ቢሆን የሚመረጀባቸው ማጠናከር በዚህ መልክ ለማምጣት ሞክረ ያለ በእናንተ በኩል ደግሞ የምትወጡበትን መነሻ መረጃ በአግባቡ እንድታቀርቡ በአክብሮ እጠይቃለሁ። አመሰግናለሁ። በቀጣይ ደግሞ የእናታችን በእናት ወገኖች እና የአባታችን የአባት ወገኖች ናቸው የሚቀሩ። ነገ ነገ ወዲያ እሱን እመጣበታለሁ። በተለይ የእናታችን የእናት ወገኖች ወደ ደሞት ዳሞት አካባቢ ናቸው፣ ዳሞቴ ናቸው። ብዙዎችን በአካል አናቃቸውም፣ የተወሰኑትን ብቻ ነው የምናቃቸው። አሁን በደንብ በማፈላለግ ረገድ ይህንን ዩቲዩብ እና መረጃም እጠቀምበታለሁ፣ በደንብ በማፈላለግ። ስለዚህ አሁን በዚህ በሶሻል ሚዲያን ተጠቅሜ በለጠ መረጃውን አጠናክራለሁ ብዬ አስባለሁ። ዋናነት መይዘው ጉዳይ ብኖር እሱ ብዬ አስባለሁ። አመሰግናለሁ። ሰላም።